የአማራ ፋኖ ህዝባዊ ድርጅት በጎጃም የውጭ ጉዳይ ግንኙነት እና የዲያስፖራ ጉዳዮች መምሪያ ካፕቴን ማስረሻ ሰጤ እንዲሁም የአማራ ፋኖ በወሎ ቤት አማራ ጠቅላይ ግዛት እዝዋና የደህንነት ኃላፊ አርበኛ መስፍን ከፈለኝ እጃቸውን ለመንግስት የጸጥታ ኃይሎች መስጠታቸውን መረጃዎች አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ሁለቱንም ከፍተኛ የፋኖ አመራሮች ከስራ ኃላፊነታቸው ማገዱን ተከትሎ እጃቸውን ለመንግስት የጸጥታ ኃይል መስጠታቸውን የአፋድ ከፍተኛ አመራሮች መግለጫ አውጥተዋል። ይታገዱ የቻሉበት ምክንያትም ከአገዛዙ መንግስት ጋር ግንኙነት በመፍጠርና ተልእኮ በመቀ የትግላችን እንቅስቃሴ በመገደብ የባንዳነት ሴራቸውን በማስረጃ በመጋለጡ ነው ተብሏል። ማስረጃው እንደተገኘም የት እንዳሉ ባይታወቅም ያገዛዙን ስርዓት በቅጽበት እንደተቀላቀሉ መረጃዎች እየወጡ እንደሚገኙ የአማራ ፋኖዛዊ ድርጅት ጎጃም ጠቅላይ ግዛት ስራ አስፈጻሚ ኢንጂነር አሸናፊ ባየ እና የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር አርበኛ ጌታ ስራደብ በተደረገላቸው ቃለ መጠይቅ አስረድተዋል። ካፕቴን ማስረሻ ሰጤ ከዚህ በፊት በከፍተኛ የፋይናንስ ማባከን ተደጋጋሚ ማስጠንቀቂያ ተሰጥቶት እንደነበር ገልጸው ከዚህ እኩ የተግባሩ ቀቡና ተጨማሪ ወንጀሎችን በመስራቱ ከአማራ ፋኖ ድርጅት መታገዱን ኢንጂነር አሸናፊ ባያክለው ገልጸዋል። በአማራ ክልል ተጠናክሮ የቀጠለው የፋኖ አርበኝነት የነጻነት ትግል የኢህአፓ አይነት ኪሳራና ውድቀት ይገጥመዋል የሚሉ መረጃዎች ከወጡ ሰነባብተዋል። ታሪክ በግልጽ እንዳስቀመጠው የኢህአፓ በመንግስቱ ኃይለማርያም የደርግ መንግስት ላይ የተቀናጀ ከተማና የገጠር ትግል በመድረግ በከፍተኛ ፍጥነት በአጭር ጊዜ ውስጥ ያሳየው የድል ዜና ውጤታማና ትልቅ ተስፋ ያጫረ ቢሆንም የነጭ ሽብር ዘመቻን ተግባራዊ ማድረግ ሲጀመር የትግሉ ዓላማ አቅጣጫውን ስቶ የእርስ በርስ እልቂትን በማስከተል ኢትዮጵያ ለተገንጣይ ወንበሬዎች አሳልፎ በመስጠት በታሪክ ሲወቀስ ይኖራል። በተመሳሳይ ሁኔታ የአማራ የሱዳን ህዝብ ነፃነትና ፍትሃዊ ተጠቃሚነት ማረጋገጥ በሚል የተጀመረው የአማራ ፋኖ የነጻነት ትግል የክልሉን ህዝብ ቀልብ በአጭር ጊዜ በመሳብ በወቅቱ ትልቅ ትኩረትን ማግኘት ችሏል። በአራቱም የክልሉ አዋሳኞች ጠንካራና ለአስጨራሽ ፍልሚያን በማካሄድ የክልሉን ህዝብ ጥያቄዎች መልስ ይሰጣል ተብሎ ተጠብቆም ነበር። በሰሜኑ የህወሓት ጦርነት ወቅት አቅሙን ያሳየው የክልሉ ልዩ ኃይል ፋኖን መቀላቀል ለፌዴራል መንግስት የራስ ምታት ሆኖ ቆይቷል። በአራቱም የክልሉ አቅጣጫዎች ጠንካራና ለአገር ኩራት የሚሆኑ አዋጊዎችና ጦር መሪዎች ተፈጥረውም ነበር። ነገር ግን እነዚህ የፋኖን ትግል የሚመሩ ግለሰቦች ከወጡበት ዓላማ ይልቅ የግል ስሜታቸውንና ፍላጎታቸውን ማሸነፍ ተስኗቸው በእገታ፣ በእርስ በርስ ግድያ፣ በተበታተነ ትግል መሰማራታቸውና አንድ አታጋይ መሪ ድርጅት መፍጠር ባለመቻላቸው ብዙ የአማራ ህዝብ እንዲገደል፣ እንዲማረር፣ እንዲታገትና የፋኖ ትግል ተስፋ እንዳይጣልበት የሚያደርጉ ሁኔታዎች እየተፈጠረ መጣ። መንግስት ሊደፍራቸው ያልቻሉት ጠንካራ የፋኖ መሪዎችም በእርስ በርስ ትግል ተጋደሉ። ሌሎችም ከመሞት መሰንበት በማለት በአመታት ትግል ያሰባሰቧቸውን መሳሪያዎችና ታጋዮች ለመንግስት እያስረከቡ በተከታታይ እጅ መስጠትን ተያያዙት። ታላላቅ የጦር መሪዎችና ሻለቃዎች ከነሙሉ ትጥቃቸውና ጋንታቸው ወደ መንግስት አዘነበሉ። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ ግንኙነትና የዲያስፖራ ጉዳዮች መምሪያ ካፕቴን ማስረሻ ሰጤና በወሎ ቤት አማራ ፋኖ ዋና የደህንነት ሹም አርበኛ መስፍን ከፈለኝ እጃቸውን ለመንግስት የሰጥ ኃይሎች መስጠታቸውን ተከትሎ በፋኖ ታጋዮች ዘንድ ተስፋን የማጨለም ስሜት ሲፈጠር፣ በተቃራኒው በመንግስት በኩል ደግሞ የበላይነትና ክልሉን የመቆጣጠር ዓላማ እንዲሳካላቸው ትልቅ ክስተት መሆኑን መረጃዎች አመላክተዋል። የት ይደርሳል የተባለ ጥጃ ቄራ ተገኘ እንዲሉ በፋኖ መዋቅር ራሱን የአማራ ፋኖ ዘዊ ድርጅት በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን ከፈለኝን ከአመራርነት ማገዱን አሳውቆ ነበር። ካፕቴን ማስረሻ ሰጤ ከጀግኖች መንደር እነ በላይ ዘለቀ ሀገር ጎጃም ምርጦ ለማርያም ተወልዷል። ማስረሻ በዘመነ ወያኔ ለእስር እስከተዳረገበት እስከ ታኅሳስ 2007 ዓ ም ድረስ በኢትዮጵያ አየር ኃይል በድሬዳዋ አየር ኃይል ምድብ ስር ሲሰራ እንደነበርና ከነበረው የሀገር ፍቅር የተነሳ ኢህአዴግን አመራሮችን በብርቱቶች እንደነበር ይነገ ተናገርለታል ከዚህም በተጨማሪ በረራ አውሮፕላኑን ወደ ጎረቤት ሀገር በማስወጣትና በሽብር ወንጀል ተከሶ ቅሊንጦ ማረሚያ ቤት እንደቆየ ይታወቃል ይህ የአማራ ፋኖ ትግል ሲጀመር አደረጃጀቱን ከመዋቅር ጀምሮ በከፍተኛ አመራርነት ሲያገለግል ከመቆይቱን ባሻገር በተናጠል ሲታገል ለነበረው ኃይል አንድነትና መጠናከር ከፍተኛ አስተዋጽኦ ማድረጉ ይታወሳል በአማራ ክልል የተቀሳቀሰው ግጭት ሶስት አመት ሊሆነው ወራት ቀርተውታል በግጭቱ በርካታ የክልሉ ነዋሪዎች ህይወታቸውና ሀብት ንብረታቸውን አጥተዋል ጉዳቱ በትውልዶች የመማር ማስተማር ሂደት ከፍተኛ ኪሳራ ማድረሱ ሲዘገብ ቆይቱ ይታወሳል። ከፋኖ መሪዎች አንዱ የሆነው ካፕቴን ማስረሻ ሰጤ ከእነ አስራ ስምንት አጃቢዎቹ ለመንግስት እጅ ሰጥቷል የሚሉ መረጃዎች በሰፊው ይወጡ ይገኛሉ። ይህ ለክልሉ ተስፋ ሰጪ፣ ለአማራ የጸጥታ ጉዞም ትልቅ መንገድ ጠራጊ ነው ሲሉ የሁለቱን ኃይሎች የጦርነት ጉዞ ያልተዋጠላቸው አካላት ተደምጠዋል። የካፕቴን ማስረሻ ሰጤ እጅ መስጠት ለሌሎች የፋኖ አመራሮችም እጅ እንዲሰጡ መንገድ የሚከፍት የፋኖ እንቅስቃሴና አመጻን ማክተሚያም የሚያበስር ክስተት ሊሆን እንደሚችል ተመላክቷል። የነሻለቃ ማስረሻ ሰጤ ተከታዮች ኮሎኔል ፈንታውን መዋባን ጨምሮ የእነሱን ፈለግ የሚ የሚከተሉ በርካቶች እንደሚኖሩም ይጠበቃል። አሁን ላይ ብዙዎቹ የፋኖ ትግል የወንብድናና የጭካኔ የገንዘብ መሰብሰቢያ መሆኑን በመረዳት ብዙዎቹ ከትግሉ ራሳቸውን እያገለሉ ይገኛሉም ተብሏል። መንግስት የተጀመረውን ወታደራዊና ፖለቲካዊ መፍትሄዎች በአፋጣኝ በማጠናቀቅ የክልሉን ሕዝብ ከዚህ የወንበዴነት እና ሰቅጣጭ ሽብር ነጻ ማውጣቱን አጠናክሮ ሊቀጥል ይገባል የሚሉ አስተያየቶች ተበራክተዋል። ከትግሉ ያፈነገጡ የፋኖ አመራሮች ከመንግስት ኃይሎች ጋር በመሆን የፋኖን ተዋጊነት እያዳከሙ እንደሚገኙም ምንጮች አመላክተዋል።